በኤሞ በዋትሳፕ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። ዛሬ ቪዲዮችን ደግሞ ይዘን የመጣን የአማርኛ ቃል ወይም ደግሞ አማርኛ ሆኖ በእንግሊዝኛ ፊደል ስንጽፍ እንዴት እንጸጻፋለን ወይም ደግሞ ማን እንደማን ትነበባለች የሚለውን እንዴት ቻት ማድረግ መጽጻፍ እንደምንችል ነው። ይላቸው የመጣውን እስቲ እሱን እናያለን። ሁሉን ሁሎችን አንድ ባድ እናያለን። የቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድትከታተሉ ከወዲሁ እያሳሰብን አሁን ወደ ትምህርታችን ወደ ትምህርታችን ወይም ደግሞ ወደ ቪዲዮችን ስንገባ አማረኛን በእንግሊዘኛ ፊደል ስንጽፍ አማረኛ ሆኖ ጽፉ አማረኛ ሆኖ ነገር ግን በእንግሊዘኛ ፊደል ወይም ደግሞ በእንግሊዘኛ ሌተር ስንጸጻፍ እንዴት እንጠቀማለን እንዳላችሁን ሰ ላ ም ሰ ላ ም እዚህ ጋ እንደ ሰ የምትነበብ ኤስኢ ሰ ብለን እናነባታለን። ሰ ኤስኢ እንደ ላ ደግሞ የምናነባት ኤልኤ ሰ ላ እንደ ም የምትነበብ ደግሞ ኤም ነች ሰ ላ ም ሰላም። ይህ የሰው ስምም ሊሆን ይችላል። ወይም ደግሞ ሰው ሰላምታ ስንቀያየር ስንጽፍ ሰላም ብለን እንደዚህ አድርገን እንጽፋለን ማለት ነው። ሌላኛው ደግሞ እንዴት፣ እንዴት ነህ? እንዴት ነህ ይህ ለወንድ ማለት ነው። እንዴት ነህ ብለን ስንጽፍ እንደ እ የምትነበብ ኢ ነች። እንደ ን የምትነበብ ደግሞ ኤን ነች። እንደ እንደ ዴ የምትነበብ ደግሞ እንደ ዲ አይ ኢ ዲ አይ ኢ ብለን ነበር አለ እንዴት እንዴት እንደ ት የምትነበብ ደግሞ ቲ ነች። እንዴት ነህ እንደ ነህ የምትነበብ ነበብ ኤን ኢ ነህ ማለት ነው። ኤን ኢ ነህ፣ ኤች ደግሞ እንደ ህ። እንዴት ነህ፣ እንዴት ነህ ኤን ኢ እንደ ነህ፣ ኤች እንደ ህ፣ እንዴት ነህ ብለን እንጽፋለን ማለት ነው። እሺ ሌላኛው ደግሞ እዚህ ላይ

እንደ ህም ትነበ፣ ደግሞ ኤች ነች። እንደ ህም ትነበ ማለት ኤች ነች። በአንድ ላይ ስናይዛን አይይዘን ስናነበው ጠፋህ ጠፋህ ብለን እናነበዋለን ማለት ነው። እሺ፣ ስራ፣ ስራ እንዴት ስራ እንዴት ነው ስራ እንዴት ነው? ስራ እንዴት ነው ብለን ስንጽፍ እንደ ስ የምትነበብ ኤስ ነች። ይቺ እንደ ስድስተኛ ፊደሎች አብዛኞቹ ምንድን ናቸው? አናባቢ የላቸውም ወይም ደግሞ ተነባቢዎች ብቻ ናቸው የሚነበቡ ማለት ነው። ስ እንደ ራ የምትነበብ ደግሞ አር ኤ ስራ ስራ ስራ አር ኤ እንደ እምትነበብ ኢናት እንዴት እንደ ንምትነበብ ደግሞ ኤንነች እንደ ዴምትነበብ ዲ አይ ኢ ዲ አይ ኢ ዴ እንዴ ት እንደ ትምትነበብ ደግሞ ቲ ነች እንዴት ነው። ስራ እንዴት ነው? ኤንኢ እንደ ነ ደብሊው እንደ ው እንዴት ነው ስራ እንዴት ነው ብለን እንጽፈዋለን ማለት ነው። እሺ እዚህ ጋር ደግሞ ጠፍተሻል ጠ ፍተሻል ጠፍተሻል ጠፍተሻል ብለን ስናነብ ስንጽፈው እንግሊዘኛ ጠፍተሻል እንደ ጠምትነበብ ቲኢ ነች እንደ ፍ ደግሞ ኤፍ እንደ ተ ደግሞ ቲኢ እንደ ሻ ደግሞ ኤስኤች ኤ ሴች ኤ እንደ ል ኤል ባንደስ ነው። ጠፍተሻል ጠፍተሻል ጠፍተሻል ማለት ነው። እሺ እኛ ደግሞ እንዴት ን ዴ ት እንዴት እንዴት ነሽ እንዴት ነሽ እንዴት ነሽ። እንዳየነው መጀመሪያው ላይ እንደ ኤ የምትነበብ ኢ ነች። እንደ ኤን ደግሞ እንደ ን ነው የምትነበብ። የምትነበብ ደግሞ ይ ዴ እንደ ቲ የምትነበብ ደግሞ ቲ ነች? እንዴት እንዴት ኤንኢ ነ ኤችኤስ ሺ እንደ ነ እንት ነበር ኤንኢ ናች እንደ ሺ ደግሞ ደሞ ኤስኤች ይሄን በአንድ ላይ ስናነበው እንዴት ነሽ፣ እንዴት ነሽ። እሺ እንዴት ነሽ። እዚህ ጋር ደግሞ ቤ ቤተሰብ ቤተሰብ ሰላም ነው። ቤተሰብ ሰላም ነው። ቤተሰብ ሰላም ነው። እሺ፣ በእንግሊዘኛ ፊደሎችን እንደውም በእንግሊዘኛ ሌተሮች መጻፍ ስንፈልግ ደግሞ ቤ እንደ ቤ የሚነበብ ቢ አይ ኤ ቤ ብለን እናነበዋለን።

እንደም ደግሞ ኤም ሰላም፣ ቤተሰብ ሰላም ነው። ቤተሰብ ሰላም ነው። ቤተ ይህኛው ተመሳሳይ ነው ማለት ነው። ይህኛው ፊደሉ በእንግሊዘኛ ይሆን እንጂ ትርጉሙ ሲነበብ አንድ ነው። ቤተሰብ ሰላም ነው ነው የሚል ይህኛውም ቤተሰብ ሰላም ነው ነው የሚል ይሄኛው ደግሞ ደ ው ል ል ኝ ደውልልኝ ደውልልኝ። እሺ ደውልልኝ። እንግሊዝኛው ደግሞ እንደ ደ ዲኢ፣ እንደ ው ደብሊው፣ እንደ ል ደግሞ ኤል ኤል፣ ልል ሁለት ልል ናቸው። እዚህም ኤል ኤል። እንደ ኝ ደግሞ ጂ ኤን ነች ጂኤን እንደ ደውልልኝ። ደውልልኝ ደውልልኝ ል እሺ እኛው ደግሞ እንዴት አደርግ በጠዋት ተነስተን ሊሆን ይችላል። ሰላም የምንለውን ሰው ወይም ደግሞ ንጽፍለትን ሰው እንዴት አደርግ እንደ እ እንትን ነበር

እንዴት አደርክ ነው የሚል ማለት ነው። ሁለቱ ምንድን ነው ተመሳሳይ ነው። ልዩነቱ ይህ በአማርኛ ፊደል፣ ያኛው በእንግሊዘኛ ፊደል መጻፉ ብቻ ነው እንጂ ማለት ነው። እሺ ይህ ደግሞ ለሴት ሲሆን እንዴት ነሽ። እንዴት ነሽ በእንግሊዘኛ ፊደል ሲሆን ደግሞ እንደ እ ምትነበብ ኢነች እንዴት አለምሳሌ እንዴት የምንለውን ቃል እንካል አብዛኛውም ጊዜ እንጠቀማለን። እንዴት እንደ እም ምትነበብ ኢነች እንደ ነ ደግሞ ኤን እንደ ዴ ዲ አይ ኢ ዴ እንደ ተ ደግሞ ት ቲ እንዴት ኤን ኢ እንደ ኤን ኤን ኢ እንደ ነ ኤን ኢ እንደ ነ ኤስ ኤች እንደ ሽ ነሽ ነሽ ኤን ኢ ኤስ ኤች ነሽ ማለት ነው። እንዴት ነሽ። እሺ የእኛ ደግሞ እንዴት ዋልሽ። እንዴት ዋልሽ ልዩነቱ ምንድን ነው? እንዴት ዋልሽ እንዴት የሚለው ተመሳሳይ ነው። የሚለየው ነው ዋልሽ የሚለው ነው ማለት ነው። እንዴት ዋልሽ። እንደ ኢ እንደ እ የምናነባት ኢ ነች። እንደ ን ደግሞ ን እንደ ዴ ን ዲ አይ ኢ እንደ ዴ ዲ አይ ኢ እንደ ት ደግሞ ቲ ነች የምትነበብ ቲ ቲ እንዴት እንደ ዋ የምትነበብ ደግሞ ደብሊው ኤ ዋ ዋ ብለን ነው የምናነበው። ኤል ደግሞ ደል ነው የምናነባት፣ ዋል ኤስ ኤች ሺ ዋልሽ። እንደ ሺ የምትነበብ ደግሞ ኤስ ኤች ነች ማለት ነው። እንዴት ዋልሽ ብለን እናነበዋለን ማለት ነው። እሺ ሌላኛው ደግሞ እዚህ ጋር እንዴት ዋልህ፣ እንዴት ዋልህ ተመሳሳይ ነው። ዋልህ የሚለየው ለምሳሌ እንዴት ዋልሽ ሲልና እንዴት ዋልህ ሲል ዋልሽ መጨረሻው ፊደል እዚ ጋ ሽ የነበረው እዚ ጋ ግን ምን ሆነ? ህ ኤስ ኤች የነበረችው እዚ ጋ ወደ ዋልህ ወደ ወንድ ሲሆን ኤች ብቻ ሆነ ማለት ነው። እንዜላው ከላይ እንዳየ ነው፣ ተመሳሳይ ነው እንደ እ እንትነበብ ኢ ነች እንደ ን ኤን እንደ ዴ ደግሞ ዲአይኢ እንደ ት ደግሞ ቲ። እንዴት ዋልህ። እንደ ዋ የሚነበብ ደብሊው ኤ ነው። እንደ ኤል ደግሞ ል ነች። ዋልህ። እንዴት ዋልህ። እሺ። ስልክህ፣ ስልክህ አይሰራም። ስልክህ አይሰራም። እሺ። እንደ ስ ኤስ፣ እንደ ል ኤል፣ እንደ ክ እንደ ህ ኤች። ስልክህ ስልክህ። እንደ አ የምትነበብ ኤ ነች። እንደ ይ የምትነበብ ደግሞ ዋይ ነች። እንደ ይ የምትነበብ ዋይ ነች። ሰ ሰ ብለን የምናነበው ደግሞ ኤስ ኢ ሰ አርኤ ራ ኤም ም አይሰራም ስልክህ አይሰራም ስልክህ አይሰራም። እዚህ ጋር ደግሞ ስልክሽ አይሰራም። እዚህ ጋር ሁሉም ተመሳሳይ ነው። ምን ልዩነቱ ካያችሁ ታስተውላችሁ፣ እቺ ብቻ ነች። እዚህ ጋር ኤስ ስትወጣ ስልክህ ይሆናል። ኤስ ስትገባ ደግሞ እዚህ ላይ ሺ ይሆናል ስልክሽ። ይኸው ስልክሽ አይሰራም። እዚህ ጋር ስልክሽ አይሰራም። እንደ ስ የምትነበብ ኤስ ነች። እንደ ል ኤል፣ እንደ ክ ኬ፣ እንደ ሽ ደግሞ ኤስኤች። ስልክሽ። እንደ አ የምትነበብ ኤ ነች። እንደ ይ ደግሞ ዋይ፣ እንደ ሰ ኤስኢ፣ እንደ ራ አር ኤ፣ እንደ ም ደግሞ ኤም። አይሰራም። ስልክሽ አይሰራም። እንደዚህ እያደረግነ እየጻፍነ ቻትን ደረግ ወይም ደግሞ ሰላምታ ልንቀያየር እንችላለን። ይህን ለማንበብ ማን እንደማን ማን እንደማን ትነበባለች የሚለውን ለማየት ደግሞ ከዚህ በፊት የሰራ ነው ቪዲዮ አለ፣ የእንግሊዘኛና የአማረኛ ሀሁ እሱን ወደኋላ ተመልሳችሁ እንድታዩት እንጋብዛችኋለን። ለዛሬ ዘንድላችሁ የመጣ ነው ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ሰናይ ቆይታ ይሁንላችሁ። መማርና መከታተል የምትፈልጉ ከታችሁ ያለው ስልክ ደውሉልን። ደህና ሆኑ።